ኢትዮጵያ መድን የነጥብ ልዩነቱን ለማስጠበቅ የሚያደርገው ፍልሚያ ተጠባቂ ነው። የ32ኛ ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታዎች ዛሬ ጅማራቸውን ሲያደርጉ ቀን 9 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዲያ የሊጉ መሪ ኢትዮጵያ መድን ከሲዳማ ቡና የሚያገናኘው ጨዋታ ተጠባቂ ነው። ኢትዮጵያ መድኖች ከሽንፈት ቶሎ ለማገገምና ከኢትዮጵያ ቡና ጋር ያላቸውን የነጥብ ልዩነት አስጠብቀው ለመዝለቅ እያሰቡ ወደ ሜዳ እንደሚገቡ ሲጠበቅ በከተማቸው አስደናቂ ጊዜን በማሳለፍ መሰብሰብ ከሚገባቸው ሀያ አራት ነጥብ ሀያውን በማሳካት ከገቡበት የውጤት አረንቋ መውጣት የቻሉ ሲዳማ ቡናዎች ተከታታይ ድል ለማስመዝገብና ደረጃቸውን ከአራተኛ ወደ ሶስተኛ ደረጃ ከፍ ለማድረግ የዛሬውን ጨዋታ ያካሂዳሉ። ቡድኖቹ በጥሩ ወቅታዊ አቋም ላይ በመሆናቸውና ና ነጥቡ በተለይም ደግሞ ለኢትዮጵያ መድን በእጅጉ አስፈላጊ በመሆኑ ጨዋታው ብርቱ የመሸነነፍ ውክርና ማራኪ የሜዳ ላይ እንቅስቃሴ ይደረግበታል ተብሎ ይጠበቃል። ሁለቱ ቡሮች በዘንድረው የውድድር ዘመን የተለያየ መልክ ሲኖራቸው ሲዳማ ቡና የሊጉን ዋንጫ አስቦ ወደ ውድድር የገባ ሲሆን ኢትዮጵያ መድን ደግሞ ማንም ሳያስበውና ሳይገምተው እዚህ ደረጃ ላይ መገኘቱ ነው። በመሆኑም ሊጉ ዛሬ በውድድር ዘመኑ መጀመሪያ ዋንጫ አስቦ ከዋንጫ የሸሸውን ቡድን እና ሳይታሰብና ና ሳይጠበቅ ዋንጫ ለማንሳት ጫፍ የደረሰውን ቡድን የሚያገናኘውናል። የሁለቱም ቡድኖች ያለፉትን አምስት ጊዜ እርስ በርስ ግንኙነት ስንመለከት ሲዳማ ቡና በሦስቱ አሸንፎ የበላይነቱን ሲይዝ፣ ኢትዮጵያ መድን በበኩሉ አንዱን ማሸነፍ ሲችል በቀሪ አንድ ጨዋታ ደግሞ በአቻ ውጤት ቋጭተዋል። የቀኑ መርሃ ግብር ቀጥሎ ሲደረግ ጭላንጭል የዋንጫ ተስፋ ባለው ባህር ዳር ከተማና የውጤት ቀውስ ውስጥ በሚገኘው አርባ ምንጭ ከተማ መካከል አመሻሽ 12 ሰዓት ላይ ይከናወናል። የጣና ሞገዶቹ እንጥፍጣፊ የዋንጫ ተስፋቸውን ለማስቀጠል አዞዎቹ ደግሞ ከገቡበት የውጤት ቀውስ ለመውጣት እና ከወራጅ ስጋት ለመራቅ የሚያደርጉት ጨዋታ በመሆኑ፣ ይህም ጨዋታ ብርቱ የመሸናነፍ ፉክክር ይደረግበታል ተብሎ ይታሰባል።